ኦርቶዶክሳውያን ዛሬ ላይ የሚሞቱት ትናንት አባቶቻቸው በሰሩት ግፍ ነው በማለት የተናገረው በጋሻው ደሳለኝ ንግግሩ ህዝብን አስቆጥቷል። ይህ ንግግር እጅግ አስደንጋጭ ከመሆኑም በላይ የኦርቶዶክሳውያንን ክብር የነካና ሽብር ፈጣሪ ንግግር መሆኑ እየተነገረ ነው። በርካታ ትችት እያስተናገደ የሚገኘው የበጋሻው ንግግር ከአንድ የሃይማኖት መምህር የማይጠበቅ አፀያፊ ሀሳብ መሆኑም ብዙዎች ተስማምተውበታል። እግዚአብሔር የምህረት ሳይሆን የበቀል አምላክ እንደሆነ የገለጸበት ንግግር ኦርቶዶክሳውያን ላይ ከፈጠረው ሀዘን በላይ ላይ የሚያመልከውን አምላክ እንደማያውቀው ያሳየ መሆኑ እየተነገረ ነው። የበጋሻው ንግግር ቁጣን ከመቀስቀሱን በዘለለ ተገቢ ምላሽ እየተሰጠበት ነው። በአርሲ በግፍ የተገደሉ ኦርቶዶክሳውያንን ተከትሎ ይሙቱ፣ አባቶቻቸው የሰሩት ኃጢአት ደሞዝ ነው ሲል መናገሩ ከፍተኛ ተቃውሞን አስከትሎ ብዙዎች ሀሳብ እየሰጡበት ይገኛሉ። ለመሆኑ የበጋሻው ሙሉ ሀሳብና ማስተላለፍ የፈለገው መልእክት ምንድን ነው? ንግግሩን ተከትሎ ከኦርቶዶክስ እምነት መምህራን እንዲሁም ከሌሎች አካላት የተሰጠው ምላሽስ ምን ይላል? ሁሉንም በዝርዝር እንነግራችኋለን። ሰላም በእያላችሁበት ለእናንተ ይሁን ውድ የሰርክትዩ ቤተሰቦች። ሰርክቲው ወቅታዊ መረጃዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬውም መሰናዶ ከፍተኛ ቁጣን ስለቀሰቀሰው የበጋሻው ንግግርና ስለተሰጠው ምላሽን እነግራችኋለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ እስከ መሰናዶ ፍጻሜ አብራችን ቆዩ። ኦርቶዶክሳውያን ዛሬ ላይ የሚሞቱት ትናንት አባቶቻቸው በሰሩት ግፍ ነው። ላይመስላችሁ ይችላል። ነገር ግን ካሴቴን መጀመሪያ ያቃጥሉት ሻሸመኔ ቅዱስ ሚካኤል ቤተ ክርስቲያን ነበረ። አምላክ ግን ጊዜ ቆጥሮ ቀን ጠብቆ ሻሸመኔን አነደዳት። ዛሬ ላይ እየደረሰ ያለው ነገር ሁሉ አንተ ምን ሰርተ ነው አባቶችህ ምን አድርገው እንደሆነ መመርመር አለብህ ሲል ለትምህርት በቆመበት መድረክ ላይ የተናገረው በጋሻው ደሳለኝ ቁጣን ቀስቅሷል። በተለይም በአርሲ ኦርቶዶክሳውያን ላይ አሳዛኝ እልቂት ተፈጽሞ ቤተክርስቲያንና ምእመኑ ሀዘን ላይ ባለበት በዚህ ሰዓት የእጃችሁን ያገኛችሁት የሚል መልእክት የያዘው የበጋሻው ንግግር ምእመኑን ክፉኛ አስቆጥቷል። ከንግግሩ በኋላ በርካቶች ሀሳባቸውን እያጋሩ ሲሆን ነገሩን ከህግ አግባብ የተመለከተው ጠበቃና የህግ አማካሪ ተሽከርካሪ ሙሉጌታ በላይ እንዲህ ብሏል። ሀሳብን የመግለጽ መብት የሚያበቃው የሌላውን ሕይወት ክብርና፣ ደህንነት አደጋ ላይ በሚጥልበት ቅጽበት ነው ብሏል። አንድ ነገር የሚመሰረትበትና የሚያድግበት መሰረታዊ ምሰሶ የዜጎች ሀሳብን በነፃ የመግለጽ መብት ነው። ይህ የማይታበል ሀቅ ነው። ይህ መብት የሰላማዊ ውይይት፣ የብዝሀነት እውቅናና የዲሞክራሲያዊ ስርዓት ዋልታ ነው። ሆኖም ይህ ውድ መብት ሌሎችን ለማነወር፣ ለማንቋሸሽ እና ግድያን ለማወደስ ከተጠቀምንበት ሀሳብን በነጻነት መግለጽ ሳይሆን ጥላቻ ነው። የሀሳብ ነጻነት የነውራችን መከላከያ ጋሻ አይደለም። የሀገርና የህብረተሰብን ሰላም አደጋ ላይ ይጥላል። ሌሎችን የሚያንቋሽሽና ግድያን የሚያወድስ ንግግር ነጻነት አይደለም። የስብከት መልክ ሲኖረው ደግሞ ይበልጥ አደገኛ ነው። የጥላቻ ንግግርን ሀሳብን በነጻነት ከመግለጽ ጋር ልናምታተው አይገባም ሲል ሀሳቡን አስፍሯል። መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊ አይደለም። አብሮ ለመኖርም አያዋጣም አይጠቅምምም የወፍ ዘፈን አውራጁ አይታወቅም ሲል ሀሳቡን ያሰፈረው ደግሞ ዶክተር ዮናስ ዘውዴ ነው። ክብር የሰውን ልጅ ህይወት ከካሴት ወይም ከመጽሐፍ መውደምና መቃጠል ጋር ማወዳደርም ሆነ ማነጻጸር ነውር ነው ይላል ዶክተር ዮናስ ዘውዴ መልእክቱን ሲጀምር። ወይ እነሱ ወይ አባቶች ድሮ ምንም አድርገው ይሆናል። ዛሬ ላይ ሻሸመኔ የነደደው ካህናቱ የተገደሉት ቤተመቅደሱ እንደዛና እንደዚህ የሆነው የእኔን የባሪያውን ካሴት መጽሐፍ እነንቶኔ ስላቃጠሉት ነው ካህናቱ ላይ ምእመናኑ ላይ ንዋዕተ ቅዱሳቱ ላይ የሆነው ሁሉ እየሆነ ያለው ብሎ ማሰብ ተላላነት ነው። ምክንያታዊነትም አይደለም። ደግሞም መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊ እይታም አይደለም። አብሮ ለመኖርም አያዋጣም፣ አይጠቅምም። ይልቁንም በአርሲም ሆነ በየትኛውም የምድራችን ስፍራ የሰው ልጅ ሕይወት እንደ ቅጠል መርገፍ የለበትም። ማንም ይሁን ማን፣ ምንም ይሁን ምን፣ የትም ይሁን የት ብሎ ገዳይን ማውገዝና ማነወር ይገባል እንጂ ክቡር የሆነ የሰው ልጅ ሕይወትን ከካሴት ወይም ከመጽሐፍ መውደም ጋር ወይም መቃጠል ጋር ማወዳደርም ሆነ ማነጻጸር ነውን ነው። መንገዴን በወንጌላውያን ላይ እየተዘራ ያለውን የውሸት ትርክትና የውሸት የፖለቲካ ፕሮፖጋንዳ ፊት ለፊት የመቃወሚያ ጊዜው አሁን ይመስለኛል። ውሎ አድሮ አረሙ ብዙ ዋጋ እንዳያስከፍል። የሚዲያ ዘመቻው ቀላል አይደለም። ከቻሉ ማዘን ካልቻሉ ዝም ማለት ነው። የሰው ልጅ ክብር ዝቅ የሚያደርግ ወንጌል የለም፣ ካለም እሱ ሰው ሰራሽ የነንቶኔ ወንጌል ነው በማለት መልእክቱን አስፍሯል። በእንዲህ አይነት ዋልጌ ሰባኪያም ምክንያት የኦርቶዶክስ ወንድሞቼና እህቶቼ ሁላችንንም እንዲህ እንዳታዩን በጌታ ስም እለምናለው ሲል መልእክቱን ያሰፈረው ደግሞ ዮናስ ጎርፌ ነው። ጊዜው ከሀጫሉ ሁንዴሳ ሞት አራት ቀን በኋላ ነው ግሎባል አልያንስ የሚባል ግብረሰናይ ድርጅት ውስጥ በቦርድ አባልነት እሳተፍ ነበርና በሻሸመኔ ከተማ ውስጥ የደረሰውን ውድመት አይቶ እርዳታ ለማድረግ ወደዛው ሄደን ነበር። ከመንግስት ባለስልጣናት ጋር ተወያየን። የነደደችውን ከተማ ተዘዋውረን አየን። በማግስቱ ጠዋት አንድ የተቃጠለ ግሮሰሪ ፊት ቁጭ ያለ አንድ የአምስት ዓመት ልጅ ጉያው ሽጉጥ ያለ ልጅ የያዘ ፍጹም ምንም አይነት ስሜት በፊቱ ላይ የማይነበብ ጉስቁልና፣ ፊቱን ሰውነቱን ያደቀቀው ሰው ኩርምት ብሎ ቁጭ ብሎ የተቃጠለውን ቤት ያያል። የሆነ ነገር እንዲመጣ ወይም እንዲወጣ የሚጠብቅ ይመስላል። ጥቂት ሰዎች ከበውት በታላቅ አዘን ያዩታል። የሚያለቅሱም ነበሩ። እኛም ጠጋ ብለን ነገሩን ለማጣራት ጠየቅን። ሰውየው ለአካባቢው እንግዳ ነው። በዛ በተቃጠለ ቤት ውስጥ መኖር ከጀመረ ገና አራት ወይም አምስት ቀኑ ነው። በኋላ እንዳጣራ ነው ሙሉ ስሙን እንኳን በትክክል የሚያውቅ የለም። ከደቡብ ኢትዮጵያ ክፍል እንደመጣ አንዳንዶች ይናገሩ ነበር፣ ለዛም እርግጠኛ አይደሉም። ሁለት ሴት ልጆቹና ሚስቱ በዛ ቤት ውስጥ ተቃጥለው ሞተዋል። እንደ ሀገራችን ባህል ድንኳን ተክሎ አብሮ ሀዘን የሚቀመጥ አንድ እንኳን የሚያውቀው ሰው የለም። ቀን ቢያልፍልኝ ብሎ የመጣ ምስኪን ድሃ ነው። ከሰውየው ፊት የሚወርድ ዘለላ አምባ የለም። አንዲት ቃል ከአፉ አይወጣም። ዝም ብሎ ልጁን ከጉያው ሸጉጦ በድን መስሎ ተቀምጧል። እንግዲህ በጋሻው ይህንን ሰው ነው እግዚአብሔር ፍርዱን አመጣብህ አለው። ይህንን ሰው ነው ቁጣው ነደደብህ አለው። ሆስፒታል ስንጎበኝ በደረሰባት አደጋ ምናልባት እስከ እድሜ ልክ መጨረሻዋ አይነ ስውር የምትሆንን ህፃን ልጅ ልቅሶና የእናቷን ሳግ የሚያብስ የጠፋባት እናት ነው የፈጣሪ ቁጣ ተንቦገቦግብሽ ያለው። ለእኔ የገባኝ የክርስቶስ መልእክት ግን ምህረቱ ከልጅ ልጅ ልጅም ነው እርሱ እኔ ሰባ ጊዜ ሰባት በቀን ምህረት እንዳደርግ ያስተማረኝ ጌታ፣ እሱማ ሰባት መቶ ጊዜ ሰባት መቶ በቀን ምህረት ሊያደርግልኝ በጸጋውና በጸጋው ብቻ በፈሰሰው በዛ ደሙ እንደሚያየኝ ቃሉን በሰጠኝ በእርሱ እታመናለው በእንዲህ አይነት ዋልጌ ሰባኪያን የኦርቶዶክስ ወንድሞቼና እህቶቼ ሁላችንንም እንዳታዩን በጌታ ስም እለምናለሁ። በሰው መሞት የሚሳለቅ ወንጌልም አስተምሮትም የለንም። ባርሲም ሆነ በሌሎች ቦታዎች በየጊዜው የሚገደሉ ኦርቶዶክሳውያን በክርስቶስ የእኛም ወንድሞችና እህቶች ናቸው። ይህን ድርጊት የእኛ መሪዎች ከእናንተ መሪዎች በበለጠው ጮኸው ባወገዙት ምንኛ ደስ ባለኝ ነበር። ድሮም ህዝብ ለህዝብ ተጋግዞና ተከባብሮ ነው እንጂ የኖረው። የፖለቲካም ሆነ የሃይማኖቱ መሪዎች ብዙ ጊዜ ቀናውን ሲያደርጉ ማየት ዘበት ነው። ታሪክም ለዚህ በተደጋጋሚ ምስክር ነው። በዚህ እጅግ ዋልጌነት በተሞላበት ስብከት ማዘኔንም ማፈሬንም ደግሞ ያለሁበት ቤተ እምነት መሪ አልባ፣ ድምፅ አልባ፣ ፍትህ አልባ በመሆኗም አዝናለው። ሌላው ቢቀር በግሌ ሀዘኔን ቁጭቴን ሳልገልጽ ማለፍ አልፈልግም። መንግስቶይ ፍትህ በደጅ ትጮሃለች በማለት ዮናስ ጎርፌ ሀሳቡን አስፍሯል። የበጋሻው ንግግር ጭብጥ በስፒሪችዋል ቋንቋ ሪትሪቢቲቭ ቴዎሎጂ ይባላል በማለት ሀሳቡን ያሰፈረው ደግሞ ልጅ ሚካያስ ነው። ይህ አስተሳሰብ በሰው ህይወት የሚገጥም እኩይ ገጠመኝ ግለሰቡ አስቀድሞ ለሰራው ክፋት መቅጫ የሚሆን የእግዚአብሔር ቅጣት ነው የሚል ነው። በጋሻው ይህን አስተሳሰብ በመከተል በሻሸመኔ ኦርቶዶክስ ቤተ ክርስቲያን የተከሰተው አደጋ ከዚህ ቀደም በእኔ ላይ ለሰሩት ክፋት የሚሆን የእግዚአብሔር ቁጣ ነው እያለ ነው። ይህ አስተሳሰብ እጅግ አደገኛ የሚሆነው ለአንዳንድ እኩይ ገጠመኞች ምክንያቱን እግዚአብሔር እንጂ እኔ አላውቅም ከማለት ይልቅ የሴራ ትንተና የሚሰጥ በመሆኑ አንድም እግዚአብሔርን ከዙፋኑ ከፈራጅነቱ አውርጄ በእግዚአብሔር ቦታ ፍርድ አልያም ፍትህ እሰጣለሁ የሚል መፈንቅለ እግዚአብሔር ሲሆን ነው። ሲደመር ደግሞ ሰዎች ለሚደርስባቸው እኩይ ገጠመኝ ቢያንስ ቢያንስ ሰብአዊ ርህራሄን ማሳየት ከማይችል መራር ልብ የሚመነጭ አስተሳሰብ በመሆኑ በሰላም በአንድ ሀገር ጥላ ስር የማያኖር አደገኛ አስተሳሰብ ነው። ይህ ንግግር ሃይማኖተኛ ሰው ነኝ ከሚል ሰው ሲሰማ ደግሞ የሃይማኖተኛውን ሰው መንፈሳዊነት በእጅጉ እንድንጠራጠር ያደርጋል። እኔ ሳስብ ከዚህ በኋላ ይህ ሰው በግብዝነት ይቅርታ በመጠየቅ ራሱንም ሆነ ሌሎችን መደለል የለበትም፣ ይልቅ እግዚአብሔርን ፈርቶ ውስጡ የሰነቀረውን ጥላቻና የመበሻሸቅ አባዜ ትቶ የእውነት መመለስ ይኖርበታል። ምክንያቱም እግዚአብሔር በጥላቻ አይከብርም። ሐዋርያው ጳውሎስ በሮሜ መልእክቱ ላይ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ብሎ የሮሜ ሰዎችን መክሯቸዋል። ስለዚህ እኛም ቢቻለን ከሰው ሁሉ ጋር በሰላም ለመኖር እንድንችል እግዚአብሔር አምላካችን ይርዳም በማለት ሀሳቡን አስፍሯል። ውድ የሰርክ ቲዩብ ቤተሰቦች እናንተስ የበጋሻው ንግግር ላይ ምን ትላላችሁ? ሀሳባችሁን በአስተያየት መስጫው ላይ አጋሩን እያልን የዛሬውን መሰናዶ በዚህ ያበቃል። ዳግም በሌሎች መሰናዶች እስክንገናኝ በያላችሁበት ሰላም ሁኑልን።